ቅመማ የቡሩኬ ንግስት ለቡሩኬ ሆድን ስብስብ የሚያረግ ግጥም ገጠመችለት ማለት ነው። እኛ ሴቶች እኮ ስንወድ ማለት ነው ሁለመናችንን ነው ዝርግፍ አርገን ስጥት የምናደርገው። እና ቡሩኬም በዚህ አይታማም፣ ሀይሜን ተንከባክቦ ነው የያዛት ነው። በቃ ይገባዋል፣ ግጥሙ ይገባዋል። እና እንግዲህ ግጥሙን ከማንበብ በፊት ቡሩኬ ወንድማችን የእናቱ ቀብራራ እና ያለችው ሃይሚ ማለት ነው። እና የሀይሚዬ ንጉሥ እና መልካም ልደት መልካም ልደት። ሰና ህልዋ ይላል አረብ ሁሉ ሰናን ተጠይባ ይላል ደግመው ማለት ነው። እና እንደዛ ነው እላችኋለሁኝ። ግጥሜን ከማን ቢፊት ሰላም አሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ቤተሰብ፣ እንዴት ናችሁ? ከኔጋ ሁሉ ሰላም ነው። ለቤት አዲስ ከሆናችሁ እስኪ ሰብስክራይብ አድርጉ ሰብስክራይብ አድርጉ 10 ሺህ አስገቡኝ፣ እስኪ ምንም አያስከፍልም ላይ ከም አድርገው ማለት ነው እና ግጥሙን እስኪ ላንበብላችሁ፣ ሀይሚ የጻፈችለትን ለቡሩኬ ማለት ነው። የኔ ደስታ የኔ ዓለም አንተን የሚመስል በዚህ ምድር የለም። ስማኝማ እንኳንም አወቅኩህ እንኳንም ወለዱህ እንኳን አሉህ ብሩክ እሰ፣ የኔ ዓለም እንዳንተ አይነት ሰው ጭራሽ እኮ የለም። ያችን ቀን ወደድኳት አንተን ያወኩበት ያጎረስ ከኝ ለታ ድንገት የገባለት በሰዎች እይታ ያቺ ቀን ትባረክ። ልክ እንደ ስምህ ትሁንልኝ ብሩክ። የልቤ ካውያ እንኳን ተወለድክ። የኔ አስተዋይ የኔ አርቆ አሳቢ የእናቱ ልዑል የእናቱ ጀግና የቀረው እድሜ ክን የተባረከ የሆንልህ በደስታ በሰላም በፍቅር በጤና ነፍ አመት ኑርልኝ። ሁሌም ስኬት ስኬታማ ሁንልኝ። ደስታ እንጂ ሐዘን አልይብህ ይላል ማለት ነው እና ጋይስ በጣም ደስ የሚል ግጥም ነው የጻፈችለት የግጥም የማንበብ ችሎታ ብዙ የለኝም ያው እንግዲህ ግን ግጥሙ የሆነ በቃ ረጋ ብላችሁ ቀስ ብላችሁ ስታነቡት ማለት ነው ውይ ውይ በጣም ነው ሆድ የሚያባባው ማለት ነው እንጃ ቡሩኬ እንደዚህ ስጽፈለት ምን ተሰምቶት ይሆን ዛሬ ያው የልደቱ እንትን ይከበርለታል እና ያው ሁላችንም ቪዲዮን ለማየት ማለት ነው። በነገራችን ላይ ሰሞኑን እየሰሩት ያለው ያለው ቪዲዮ ማለት ነው እንደ ፍራንክ ምናምን እየተደራረጉ እየሰሩት ያሉት ቪዲዮ የሆነ በቃ ደስ ይላል፣ የሆነ ደስ ይላል ማለት ነውና ወደ ፍቅሩ ዓለም እና እኔ እዚህ ጋር ደግሞ የሆነ ፎቶ ለጥፈው የሳመችው መስሎኝ እና ሳሚውና እንግዲህ ማለት ነው ሀይሚዬ፣ ሳሚውና እንግዲህ ያኔ ብዙዎቻችን ያው ፍቅረኛሞች አድርገን ነው የምንስላቸው፣ ፍቅረኛሞች እንደሆኑ ነው የምናቀው። አንዳንዱ ልጆች ደግሞ ከመቶ ፐርሰንት ቢያንስ ምን ፐርሰንት ወይም አስር ፐርሰንት የሚሆን ፍቅረኛሞች አይደሉም ብለው የሚያስቡ ልጆች ካሉ ሳም አድርጊውና፣ ወሽመጣቸው ቆረጥ ይባል ማለት ነው። ወሽመጣቸው ቆረጥ ሳም አድርጊውና እና በጣም ደስ ይላሉ። ያው ደስ እንደሚሉ ሁሌም ነው የምናገረው። እነዚህ ልጆች ማለት ነው እነዚህ ልጆች እንግዲህ ከአይን ያወጣቸው በፍቅር ያኖራቸው ይወለዱ። ፍቅራቸው እውነት ከሆነ ግን ግን ቢዝ ተላለጠውብን ሲጋቡ ሲወልዱ ካላየን ሌላ አለምነው ነው ሌላ ችግር ነው የምንፈጥረው እና ይጋቡልን፣ ይወለዱልን፣ ለቁም ነገር ይብቁ። እኔ እዚህ ሚዲያ ላይ ብዙ ሰዎች ጠንክረው በጥንካሬያቸው ለውጥ ማማ ላይ ሲደርሱ አይቻለው። ከነሱ መሀል ቡርኬና ሀይሚ ናቸው። በጣም ጠንካራ ናቸው። በጣም ነው የሚሰሩት። ኢቭን ቪዲዮ እንኳን ሲለቁ በቀን በቀን ነው ቪዲዮ የሚለቁትና እንዲሁም ደግሞ ተመልካቾቻቸው ወይም ደግሞ የጨረቃ ፋሚሊ አድናቂዎቻቸውን በጣም ጎበዞች ናቸው። አንድ ቀን እንኳን ቪዲዮ ሳይሰሩ ምናምን ነገር ከቀሩ በጣም ምን ሆነው ነው በጣም ነው የሚጨናነቁት እና በነሱ ምክንያት እንዲሁም ደግሞ በራሳቸውም ጥንካሬ በየቀኑ ቪዲዮ እየሰሩ እንትን ይለቃሉ። በጣም ጠንካራ ጎበዞች ናቸው። አይዳ ማያጡም ሀይሚ ሀይሚ ሀይሚናት በአይዲያ በኩል በጣም ፕራንክ ምናምን ብታደርግም ጎበዝናት ጎበዝ ናት። ብሩኬም እንደዛው ና በጣም ጎበዞች ናቸው። በጥቅሉ በጣም ደስ ይለኛል። ቶሶሎ ነው የሚሰሩትና እንዲሁም ደግሞ በቃ ያሉበት ደረጃና ሁኔታ በቃ እያየ ናቸው። የሆነ ለውጥ ላይ የደረሱ ልጆች ናቸው። ከዚህም በላይ ለውጥ ላይ ያደርሳቸው። ከዚህም በላይ ጥሩ ነገር ያደላቸው። ከዚህም በላይ ጥሩ ቦታ ይደረሱ። ለሰው ጥሩ ነገር መመኘት መልካም ልብ ይጠይቃል ማለት ነው እና ከዚህም በላይ ጥሩ ነገር ያጋጥማቸው። እናም በጣም ጎበዞች ደስ የሚሉ በስራም በኩል ጠንካሮች። በቃ እኔ እንጃው አስተሳሰባቸውም ለየት ያለ ነው በተለይ ለም አሁን ለመደም ቀሞች ለራሱ አልፎ አልፎ ምክር ይሰጣሉ፣ ምናምን ነገር በቃ እንደዚህ ምናምን ያኔ ደስ ይላሉ፣ በጥቅሉ ማለት ነው እና ለቁም ነገር ያብቃችሁ፣ እኛም ለማየት ያብቃል ማለት ነው። አሁን እኛ ስንኖር ነው አይደለም፣ እናያቸው። ካልኖር አናያቸውም። ስለዚህ ኑረን እነሱ ቁም ነገር ደርሰው አግብተው ወልደው ምናምን ልጆቻቸውን ምናምን አራት ልጅ ምናምን ነው ያለን ብለው የለ እነሱ ምናምን ለማየት ያብቃን እላችኋለሁ እና አንድ ዘን እዚጋ ደግሞ ምን እየሰራው እንደሆነ እንገራችሁ። እዚጋ ልብና ልብና ሳሙሊውን እየቀባውት ነው። ከዛ ነቃንቅ የሚባል አለ። ይሄ ነቃንቅ በፊት አልወደውም ነበረ። ምን በጣም ነበር መጠላው፣ በፊት ማለት ነው። አሁን አሁን ግን የወደድኩት መጣሁኝ። ግን ለእኔ ብቻ አይደለም እየሰራ ያለሁት እዚህ ጋ ለልጆቹም ነው። እና እዚህ ጋ እንደምታዩት ልብናውን ለመቀባት በአንድ እጄ ካሜራ ይዤ በአንድ እጄ ምናምን በቃ እየተወለጋገድኩኝ ነው ማለት ነው። ይሄንን ቀብቼ ከዛ ነቃንቁን ነቃንቁን አረኩ ማለት ነው። የሆነ ጊዜ ኩፍኝ የሚባል እንትን እዚህ ሀገር እንደመጣሁ የያዘኝ ኩፍኝ ነው። ምንድን ነው አላውቅም፣ ብቻ ፊቴን የሆነ ሩሩ አረገኝና፣ በጣም ነው የሚያንገበግበኝ በጣም ውሃ ውሃ ነው ፊቴ ላይ እየቋጠረው፣ እኔ እንጃ እንደት እንደምነግራችሁ አላቅም። ፊቴ ሁሉ ነው እንዳለ ማለት ነው። ከዛ እኔ ኩፍኝ ነው ምናምን አሉ መሰለኝ እና ምን ሆነሽ ነው ምናምን ሲሉኝ በዛን ሰሞን ደግሞ ያ ይሄ ቁሱ ከመውጣቱ በፊት ፊቴ ላይ ነቃ ነቅ በለች ነበረና ምን ሆነሽ ነው ሲሉኝ፣ እሱ መሰለኝ ነቃ ነቁ መሰለኝ ፊቴ ላይ እንደዚህ ያመጣው ነገር። ከዛ ምን ሆነሽ ነው ሲሉኝ፣ ነቃ ነቅ በለች ነቅንቆና የለቀቀሽ አለ ማለት ነው እና ግን እሱ ነቃ ንቁ ምናምን ሳይሆን ያኔ ኩፍኝ የምትባለው ነገር ናት መሰለኝ የያዘችኝ። ብቻ ሐኪም ቤት እጄ መድኃኒት ሰጡኝ። ሰዎች ሰዎችም ዶክተር ናቸው። እዚሁ እዚሁ ቤት እያለሁኝ መድኃኒቱን አመጡልኝ ስላወቁት፣ ፊት ላይ ያለው ነገር ስላወቁት። ግን ደግሞ ሲልቪ እርጉዝ ስለነበረች በሰዓቱ እንትን እረፍት ቤት ሂጅና መድኃኒቱን ተጠቀመች ሲወጣ እንትን ለእርጉዝ ጥሩ አይደለም፣ ይሄን ፊት ላይ የወጣው ነገር ማለት ነው። አሁን ሳይሆን ከዛሬ ስንት ዓመት በፊት ነው በነገራችን ላይ የተፈጠረው እና ከዛ ወደ ህፃኑ የተላለፈ ያለ እርጉዝ ይሄ ኩፍኝ ምናምን የሚባለው ነገር አሉ ና ጃዛ ቤት ሀይርኩኝ አላምናቸው ብዬ እንግዲ ሰዎቹ ዶክተር ስለሆኑ ስላወቁት በሽታውን መድኃኒት ገዝተው ሳተው ምናምን ነው የሰደዱኝ፣ ረፍት ቦታ ግን አላምናቸው ናቸው ብዬ ራሴ ሀኪም ቤት እጅ ስጠይቅ መድኃኒቱ ተመሳሳይ መድኃኒት ነው ያዘዙልኝ የነበረው ና ሰዎቹ ስላወቁት ያን መድኃኒት ተጠቅሜ ምናምን ነገር በሁለት ቀን ነው ሶስት ቀን ሄድልኝ ወደ ስራ ቦታ የተመለስኩ ማለት ነው እና ይህንን ነቃ ነቅንቆ ነው እንደ እንደለቀቀሽ የሚለው የሆነ ሰው እንደዛ ስላለኝ ያ ትዝ ይለኛል ማለት ነው እና ባይ ጋይስ ደህና ሁኑ